ምስራቅ አማራ ቀጠና ተጠናክሮ በቀጠለው ዘመቻ አርበኛ አደማሊ አባናደው ተንታ ወረዳ ሙሉ በሙሉ በፋኖ ቁጥጥር ስር መግባቱ ተሰምቷል። የወረዳ ዋና መቀመጫ የሆነችው አጅባር ከተማም በፋኖ ቁጥጥር ስር ገብታለች። ዛሬ መስከረም 20 2018 ዓ.ም ከንጋት ጀምሮም በተደረገ ትንቅንቅ ነው አጅባር ከተማን ጨምሮ ሙሉ ተንታ ወረዳ በፋኖ ቁጥጥር ስር የገባው። በምስራቅ አማራ ቀጠና ወሎ ቤት አማራ ላለፉት ቀናት ወልዲያና ዙሪያውን ጨምሮ በተኩለሽ እንዲሁም ደግሞ በወንዳችና በሙጃ ሲደረግ የነበረው ትንቅንቅ አድማሱን አስፈቷም። በወሎ ምዕራቡ ክፍል ላይም ተጠናክሮ ቀጥሏል የተባለው ዛሬ ማርፈጃውን በፋኖ ቁጥጥር ስር በገባቸው በአጅባር ከተማ በርካታ ያገዛዙ ወታደሮች መገደላቸውንና ፋኖን ትደግፋላችሁ በሚል ታስረው የነበሩ በርካታ የገፈ እስረኞችም መለቀቃቸው ተሰ ሰምተዋል። መረጃውን በዝርዝር አጠናቅረነዋል የምትሰሙት ይሆናል። በጎንደር ደምቢያ ልዩ ስሙ ጃይራ ተብሎ በሚጠራው አካባቢ ላይ በተፈጸመ ደፈጣ ጥቃት በሰባት ተሽከርካሪ ተሳፍረው ሲንቀሳቀሱ በነበሩ የአገዛዝ ወታደሮች ላይ ከባድ ጉዳት መድረሱ ተሰምቷል። በተሽከርካሪው ላይ ተሳፍረው ከነበሩት ወታደሮች መካከል በርካቶች ተገድለዋል የተባለ ሲሆን፣ በርካቶች ደግሞ መቁሰላቸው ታውቋል። ተሽከርካሪዎቹም በደፈጣ ጥቃቱ ሙሉ በሙሉ መውደማቸውን የተነገረው መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን በመካነ ሰላም ከተማ በተደረገ ትንቅንቅ ቁልፍ የአገዛዙ ወታደራዊ ኃይል አመራሮች መገደላቸው ተሰምቷል። ዛሬ መስከረም 20 2018 ዓ.ም ከማለዳው ጀምሮም የመቅደል አምባ ዩኒቨርሲቲ ካምፓስ አጥር ዙሪያ ላይ አንድ ከፍተኛ ወታደራዊ አዛዥ የነበረ የጥላት ኃይል ተገድሎ አስከሬኑ መነሳቱ ታውቋል። በመካነ ሰላም ከተማ ካለፉት አራት ቀናት ጀምሮ በተደረገ ትንቅንቅ የተገኙ ድሎችን በዝርዝር ይዘናል፣ ሰሙታላችሁም። በምስራቅ ወለጋ ዞን አርጆ ጉደቱ ከተማ በአማራ ተወላጆች ላይ መንግስት መር ጭፍጨፋ መከፈቱ ታውቋል። ጭፍጨፋው የአማራ ተወላጆችን እየለዩ በደቡብ ፍርድ መግደል ነው የተባለ ሲሆን በከተማው የሚገኙ የአማራ ተወላጆች የድረሱልን ጥሪ አሰምተዋል። መረጃውን በዝርዝር ታዳምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ እንደምንዋላችሁም ከጣቢያችን እነዚህንና ሌሎች የዛሬ መስከረም 20 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አዘንጉም። አብራችሁን ቆዩ። በቅድሚያም በወገን ኃይል ላይ ከበባ አድርጎ ጥቃት ለመፈጸም በሰባት ተሽከርካሪ ተሳፍሮ ሲንቀሳቀስ የነበረው የጥላት ኃይል ላይ ከባድ ጉዳት መድረሱ ታወቀም። በጎንደር ደንቢያ ነው፣ በአገዛዙ ወታደሮች ላይ መብረቃዊ ጥቃቱ የተሰነዘረው ተብሏል። በሰባት ተሽከርካሪ ተጭኖ የወገን ጦርን ለማፈን እየተንቀሳቀሰ የነበረው የጥላት ኃይል ነው ድንገተኛ ጥቃት ተፈጽሞበት ሙትና ቁስለኛ የተደረገው መስከረም 19 2018 ዓ ም ደንቢያ ልዩ ስሙ ጃይራ በተባለ ቦታ የአማራፋን ነው። ብሔራዊ ኃይልን ለማፈን የተንቀሳቀሰው የጥላት ኃይል በእዙ ስር ዳግማዊ ቴዎድሮስ ኮር ጥቁር አንበሳ ክፍለ ጦር ንስር ብርጌድ እና ድል በር ብርጌድ በጋራ በመሆን በወሰዱበት እርምጃም ሙሉ በሙሉ ደምሰ ሰውታል ተብሏል። በውጊያው የጥላት ኃይል በመደናገጡ የተነሳ ይዞት የመጣውን ዙ 23 መሳሪያን በዘፈቀደ ቤተኩስም፣ ነገር ግን ለውጥ ሳያመጣ ቀርቷል ተብሏል። የወገን ኃይል ከፍተኛ ጫና ማሳደሩን ተከትሎ የጠላት ኃይል ማክሰኝት ላይ ያለውን ኃይሉን በአራት ተሽከርካሪዎች በመጫን ተጨማሪ እገዛ እንዲያደርጉ ወደ ቀጠናው የላካቸው ቢሆንም እነሱም የፋኖ አፈሙዝ ሲሳይ ሆነው መቅረታቸው ታውቋል። ውጊያው ለሰዓታት ቆይቷል የተባለ ሲሆን በዚህም በርካታ ቁጥር ያላቸው የአገዛዙ ወታደሮች ሲገደሉም፣ ተሳፍረውባቸው የነበሩ ተሽከርካሪዎችም ከጥቅም ውጭ መደረጋቸው ታውቋል። የተከበራቸው አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ተጠናክሮ በቀጠለው ዘመቻ አባናደው ተንታ አጅባር ወረዳ በፋኖ ቁጥጥር ስር መግባቱ ተሰምቷል። የምዕራፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር ቤት አማራ ክፍለ ጦር ዛሬ መስከረም 22 2018 ዓ ምት በደቡብ ወሎ ዞን የተንታ ወረዳ መቀመጫ የሆነችው አጅባር ከተማን ጨምሮ ሙሉ ተንታ ወረዳን በቁጥጥሩ ስር ማስገባቱን መረም ሚዲያም ከኮሩ ኮሚኒኬሽን ክፍል ለማረጋገጥ ችሏል። ዘመቻው ከታወጀ ሰባተኛ ቀኑን ያስቆጠረ ሲሆን ዛሬም በድል ታጅቦ ተጠናክሮ ቀጥሏል ነው የተባለው። የአማራ ሳይንቷ ተንታ አጅባር ከተማ ከንጋት ጀምሮ በተደ ደረገ እላ አስጨራሽ ትንቅንቅ በፋኖ ቁጥጥር ስር መግባቷ ታውቋል። ሰባተኛ ቀኑን በያዘው ዘመቻ አደም አሊ በምዕራቡ ወሎ ቀጠና ከባድ ተጋድሎ እየተደረገ ይገኛል። በዛሬው ተጋድሎ አጅባር ከተማን ጨምሮ ሙሉ ተንታ ወረዳ በፋኖ ቁጥጥር ስር ሲገቡ፣ በመካነ ሰላም ዙሪያ ደግሞ ከባድ ትንቅንቅ እየተደረገ ይገኛል። በዚህ ቀጠና ለተከታታይ ቀናት በተደረገ ትንቅንቅ የአምረፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንሌክ ንጉስ ሚካኤል አሊኮር መካነ ሰላም ቀጠና ውስጥ በሰራው ኦፕሬሽን ቁልፍ የጥላት ኃይሎችን መግደሉ ታውቋል። ዛሬ መስከረም 22 2018 ዓ.ም ማለዳ የመቅደላ አምባ ዩኒቨርሲቲ ካምፓስ አጥር ስር የሚገኝ ወንዝ ዳር ላይ አንድ ከፍተኛ የጥላት ኃይል አመራር አስክሬን ተገኝቶ በከፍተኛ ተኩስ ታጅቦ ተነስቷል። በሰሞኑ ኦፕሬሽን የ23ኛ ክፍለ ጦር ዘመቻ መሪን ጨምሮም የቦረና ወረዳ ሚሊሻ ጽሕፈት ቤት አቶ ሻምባል ኃይሉ፣ የመካነ ሰላም ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ አቶ ሰይድ አብይም፣ የሚሊሻ መቶ መሪ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 አድማ ብተና አባላት ውስጥ በርካቶች ተገድለዋል። የሚሊሻ ጽህፈት ቤት መረጃና ደህንነት ስራዎችን ሲያከናውን የነበረው የሚሊሻዎች ጠርናፊ የነበረው አቶ ሞገስ አብዬ በቅጽል ስሙ ቡላ በውጊያው መሀል በኢንጂነር ደሰለኛ ሰፋ ክፍለ ጦር ጌታ ሰዋስረስ ብርጌድ ተወርዋሪዎች የተማረከ ሲሆን የ45ተኛ ክፍለ ጦር አመራሮች ቡላ ከሚማረክብን ዙ 23 እና ዲሽቃ ድሽቃ ቢማረክብን ይሻል ነበር ማለታቸውን ተነግሯል። ቡላ የባንዳዎች ቁንጮ የሚባል አደገኛ የጠላት መጠቀሚያ ግለሰብ ሆን በንጹሃን መንደሮች እየገባም ይህ ጽንፈኛ ደጋፊ ነው፣ ይሄ ጽንፈኛ ዘመድ አለ ወዘተ እያለ ሲያስረሽን እንደነበረ ነው መረጃዎች የሚጠቁሙት። ቡላ ወይንም አቶ ሞገሳብዬ በፋኖ ቁጥጥር ስር ይገኛል። የንጉስ ሚካኤል አሊ ኮሪንጅነር ደሳለኛ አሰፋ ክፍለ ጦር ጥላውን ፈንታው ብርጌድ በበኩሉ አቶ ታከለ ይፍሩ የሚባለውን ቀንደኛ ሚሊሻ እና ሰላቶ ባንዳም ከተደበቀበት ቤት በመግባት ከነ ትጥቁ በቁጥጥር ስር አውሎታል። ከአቶ ታከለ ይፍሩ እና ከአቶ አብዬ ሞገስ ወይም በገጽል ሰሞ ቡላ በተጨማሪ አቶ ሀሰን እሸቴ እና አቶ አከለ ተሰማው ከሌሎች አምስት ባንዳዎች ጋር በፋኖ ቁጥጥር ስር ይገኛሉ። የጥላውን ፈንታው ብርጌድ የአርማ በተናን ካምፕ ከቦ ባደረገው ትንቅንቅ ካምፑን ሙሉ በሙሉ ተ ተቆጣጥሮ ተተኳሽ ኢናርጋ የሚባል ሁለት ዘመናዊ መሳሪያ፣ አስለቃሽ ጭስ መተኮሻ መተኳሻ መሳሪያ፣ የሕክምና ቁሳቁሶች፣ ሬሽን እና ሌሎች የጥራት ንብረቶችን መረከብ ችሏል። የኮሮ አካል የሆነው የወግዲው መብረቅ ክፍለ ጦር አንድ ሻለቃ ኃይል እና ከአምረፋናው ብሔራዊ ኃይል ምዕራብ አማራ ቅጥና ቴዎድሮስ እዝ ዘጠነኛ ክፍለ ጦር የመጣው አንድ ሻለቃ ኃይል በአርበኛ ፍቃዱ ገንብር ከሚመራው ኢንጂነር ደሳለኛ ሰፋ ክፍለ ጦር ሁለት ብርጌዶች ከተወጣጡ ሀዶች ጋር በመሆን መስከረም 17 ቀን በሰሩት ኦፕሬሽን ከተማይቱ ሙሉ በሙሉ እየተቆጣጠሩ ሲሆን በማግስቱ ማለትም መስከረም 18 ቀን የወግዲው መብረቅ ክፍለ ጦር አንድ ሻለቃ ኃይል የአየር ማረፊያ በተባለ ቦታ ሀያ ወታደሮች ሊደመስስ ችሏል። የንጉስ ሚካኤል አሊኮር ወታደራዊ አዛዥ አርበኛ አበበ መኩሪያ እናም የኮሮ ዘመቻ መሪ አርበኛ ጌትነት ኦፕሬሽኑን መምራታቸው ተገልጿል። በዚህ በመካነ ሰላም ግንባር ትላንት መስከረም 19 ቀን 2018 ዓም ሌላ ድል ተመዝግቧል። የኢንጂነር ደሳለኛ ሰፋ ክፍለ ጦር አካል የሆነው ጌታ ሰው 13 ብርጌድም በተለምደው ሰኞ ገ ማቅረቢያ በተባለ ስፍራ አንድ ቲም የሚሆኑ 45ተኛ ክፍለ ጦር ወታደሮችን እስከ ወዳኛው ሸኝቷል። የብርጌዱ አዛዥ አርበኛ ዱቤና ምክትሉ አርበኛ ብዬ የመሩት የሰኞ ገበያ ኦፕሬሽን ስኬታማ ስለነበረ ጠላት ተንከሳክሶ ሊመለስ ችሏን የተባለው በደረሰበት ሽንፈት የተደናገጠው ጥላት ወደ ንጹሐን ሞርተር አስወንጭፎ ትላንት መስከረም 19 ቀን ከባድ ግፍ ሲፈጽም የዋለ ሲሆን ተዋ ተብሎ በሚጠራው ቀበሌ ውስጥ መኖሪያ ቤት ተቃጥሏል። አንዲት እናትም በጥቃቱ ህይወቷ ማለፉን የተነገረው በቃጠሎ ቤት ውስጥ የነበሩ ሌሎች የቤተሰብ አባላት ላይም ጉዳት ደርሷል። ከኢንጂነር ደሳረኝ ክፍለ ጦርና ከመብረቅ ክፍለ ጦር የተወጣጡ አህዶች ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዘጠነኛ ሳሙኤል አወቀ ክፍለ ጦር አህድ ጋር በመቀናጀት ትላንት ዛሬ አጥቢያ ሌሊት በመካነ ሰላም ግንባር የጥላት ኃይልን በመደምሰስ በማቁሰል በመበተንና በመማረቅ ከጥቅም ውጭ አድርገው መካነ ሰላም ከተማን ሙሉ በሙሉ በቁጥጥር ስራ ውለዋል። በኦፕሬሽኑ በርካታ ቁጥር ያለው የአድማ ብተን ኃይል እየተደመሰሰ ሲሆን የመካነ ሰላም ከተማ አስተዳደር ኒሻ ጽህፈት ቤት አመራር የሆነው አቶ ሰይዳ ብዬን ጨምሮ ሌሎች ባንዳዎች እስከ ወዳኛው ተሸኝተዋል። በድምሩ 45 ያላነሰ የጥላት ኃይል ተደምስሷል ነው የተባለው። በርካታ የጥላት ኃይልም በዛሬው ውጊያ መቁሰላቸው ታውቋል። ውጊያው ሲጀመር ራሱን ለመ መከላከል አስቦ በአየር ማረፊያ በለጋማራ ወንዝና በከተማይቱ መሀል በቡድን መሳሪያ የታገዘ ውጊያ የከፈተው ጠላት የጀግኖችን ክንድ ቀምሰው ከጥቅም ውጪ ሆኗል። መካነ ሰላም ከተማ ውስጥ የሚገኘው የቦረና ማረሚያ ቤትን በመክበብ ፋኖ ነው። ባደረገው ትንቅንቅ በወቅታዊ ጉዳይ እየታሰሩ በርካታ የግፍ እስረኞችን መርጦ አስፈትቷል። በዚህ በመካነ ሰላም ግንባር ትናንት በስቲያ እንጅነር ደሳለኝ አሰፋ ክፍለ ጦር ጥላውን ፈንታው ብርጌድ ኮሎኔል ሀብታም አሰፋን ጨምሮ ሌሎች ሶስት ባንዳዎችን መማረኩ በወቅቱ መነገሩ አይዘነጋም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በምስራቅ ወለጋ አርጆ ጉደቱ ከተማ በአማራ ተወላጆች ላይ ያነጣጠረ ጭፍጨፋ እየተፈጸመ መሆኑ ተሰምቷል። በከተማዋ በሚኖሩ የአማራ ተወላጆች በክልሉ ጸጥታ ሎች ስምሪ ሰጭነት የደቦ ፍርድ እየተፈጸመባቸው ይገኛል። ፋኖናችሁ በሚል ነው በከተማዋ ነዋሪዎች ላይ ግድያው እየተፈጸመ የሚገኘው። ጽንፈኛ ኦሮሞ አክቲቪስቶች ድርጊቱን እያባባሱ አይዟችሁ እያሉ እያበረታቱ ይገኛሉ። በከተማዋ የአማራ ተወላጆች ታድነው እየተገደሉ ነው። አርጆ ጉደቱ ማለት በምስራቅ ጋ ዲጋ ወረዳ ስ የምትገኝና የዞኑ መቀመጫ ከሆነችው ከነቀምቴ ከተማ በስተምራ በኩል በግምት 60 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ከተማዋ በነቀምት ግንቢ፣ አሶሳ ባለው የፌዴራል መስመር ከደደሳ በቅርብ ርቀት የምትገኝና እጅግ በርካታ ቁጥር ያላቸው የአማራ ተወላጆች የሚኖሩባት ከተማ ናት። በዚህ ከተማም ካለፉት ሁለት ቀናት ጀምሮ በአማራ ተወላጆች ላይ የዘር ጭፍጨፋ እየተፈጸመባቸው ይገኛሉ። በከተማዋ የሚገኙ የአማራ ተወላጆች ተመርጠው እየተገደሉ ነው፣ ንብረታቸውም እየተዘረፈና እየወደመ ይገኛል። ይህንን ድርጊት በዋናነት እያስተባበሩ የሚገኙት የከተማ አስተዳደሩና የክልሉ ጸጥታ ኃይሎች በጋራ ተቀናጅተው ነው የተባለ ሲሆን ፋኖናቸው መጥፋት አለባቸው በሚል ነው ጥቃቱ እየተፈጸመባቸው የሚገኘው። በቀጣይ ዜና ወጃችን መረጃውን አጠናቅረን ወደ እናንተ እናደርሳለን። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አዘንጎ